የቴክኖሎጂ ቴክኖሎጂ የተራቀቀች መኪና ነች። መኪና የገዛሁት መኪና ይችን እዝጋ አድርጌ በአሻራዬ ብቻ ነው የምትነሳው ማለት ነው። ስለዚህ ይችን የመሰለች መኪና ገዝቻለሁ። አሁን ግቢ ውስጥ ወ ነው የምቀርጥላችሁ ምክንያቱም ገና መንጃፈር ስላላወጣው መኪናዋን ላከራያት ነው መኪና አሁን ለአዲስ አመት የምትመጡ ዲያስፖራዎች መኪናዋን መከራየት የምትፈልጉት አላችሁ። ስልኬን ትታች ያስቀምጥላችኋለሁ፣ መከራየት ትችላላችሁ። አሁን እኔ ለወጣ ነው ተግቢ ሊያስተምሩኝ የሚመቸኝ ከሆነ ያስተምሩኝ፣ እቀርጽላችኋለሁ። ግን እንዳጠቃለ መኪና እንደቀላቸዋል ታምራ እና ይችን የመሰለች የምታምርጌ መኪና ገዝቻለሁ። በጣም ቴክኖሎጂ የተራቀቀች መኪና ናት። ዞር ዞር ቤና ሲያሳያችኋል። አመት በዓል የምትመጡ ሽርሽር ምናምን የምትፈልጉ ሰዎች ይህችን መኪና አከራያታለሁ እና መከራየት ትችላላችሁ። እንዳያችኋት አዲስ ናት፣ እየተለማመርኩባት ነው ገና። ስለዚህ ተከራይታችሁ አመት በዓልን መዋል ትችላላችሁ። እኔ ደግሞ አሁን መንጃ ፈቃድ አውጥቼ ትነዳ ምናምን ወደፊት ማሳያችሁ ይሆናል። ግን እንዳያችኋት መኪናን እስከ መንገዶ የምታሳየኝ እንትን አለች ሎኬሽን አለችኝ እና ሁሉ ነገር የተሟላላት ትምህርት መኪና ነው ሰዎች

ያው ክረምት ስለሆነ ትንሽ ዝናብ ጥሎ እኋላት እኔ ደግሞ እንግዲህ እግዚአብሔር ይመስገን የሰው መኪና ማጽድቼ ሰማቅ መኪናዬን ደግሞ እኔ ፏፏ አረጋታለሁ ብዬ ትንሽ እንትን ብዬ ፏፏ አድርጊያታለሁኝ። ያው እግዚአብሔር ይመስገን፣ ፈጣሪ እሱ ምን ይሳነዋል እና ህልሜን እንግዲህ ትንሽ ትንሽ እያሳካሁ ይመስለኛል ውዶቼ እና በጣም ደስተኛ እንደምትሆኑ እና እንደምትወዱት ምንም ጠረጠረ የለውም። መኪናዋን እኔ በጣም ነው ወደድኳት፣ ዞር ዞር እያልኩ እያየኋት ምናምን ነው ብቻ በጣም ደስተኛ ነኝ። ሞሎ ያም ነበረችኝ እና ትንሻን ስቼ ወላው ያታለው በነገራችን ላይ ግቢው ምናምን ገና አልታጸዳዳም። መኪና የተወጣች በኋላ ነው መኪናዋንም ግቢዋንም ማጸዳዳት። አሁን የመኪናዋ ሰዓት ስለሆነ መኪናዋን ነው ፋፋ ያረኩት። እና ይሄን እመስላለላችኋለሁ ውሎዬ። እግዚአብሔር ተመሰገነ ይሁን። በጣም ደስ ነው ያለኝ። ደስ ዘይን እንዴት እንደምገልጽላችሁ አላውቀውም። ያው ብዙ ጊዜ የሰው መኪና እመኛለሁኝ። መኪና በጣም ነው የምወደው በነገራችን ላይ ህልሙ በጣም ነበረ። ህልሜን ስላሳካው ብቻ በጣም ደስ ብሎኛል። እናንተም ህልማችሁ ይሳካላችሁ፣ ያሰባችሁት ይሳካ። ነው የሄድነው መኪና የደትፍ ከራይ ዲያስፖራዎች ለዓመት ባለም መጡ ለመስቀል ማለት ነው። ለመስቀል የምትመጡ ዲያስፖራዎች እቺ መኪና ተከራይታችሁ እንደራሳችሁ ሆናችሁ የምትከራዩ ኃላፊነቱን የምትወስዱ ሰዎች ታላችሁ መኪናዋን መከራይት ትችላላችሁ። ምክንያቱም ኃላፊነቱን በደንብ የምትወስዱ መሆን አለበት። በተረፈ ስልኬን ታች አስቀምጥላችኋለሁ፣ መከራይት ትችላላችሁ በኒስም እና ይህን ይመስላልላችኋለሁ አሁን ለሚከራይ ሰው ለአደርሳት እየሄድኩ ነው አሁን የሚያስተምረኝ ነው እየነዳው ያለው። ትንሽ ነው የቀረ እንደርስ ነው ለሰው ይወልና እናስረግበው ማለት ነው። እኔም እየተለማመርኩ ነው። በነገራችን ላይ ያው ትንሽ ቀን በኋላ ራሴ እነዳለሁ ብዬ ተስፋ አደርጋለሁ። እንደዚህ እንግዲህ በምታዩት መልኩ ሰፈር ሰፈሩ ነው እየተማርኩ ያለሁት። ምክንያቱም አስፋልት ላይ ብትወጡ የመኪና አደጋ ሊከሰት ይችላል። ሰው ብዛትና መኪና ብዛት ስላለ ትንሽ ስለፈራው፣ ሰፈር ሰፈሩ ነው እየተማርኩ ያለሁት። እና እኔም ደግሞ እግዚአብሔር ይመስገን አክቲቭ ነኝ ለነገሮች እንትን አልልም። ያው ግን ሁሉንም ነገር ታይኖረን ሙያ ብንማር አሪፍ ነው ብዬ ነው ማስበው። ቋንቋ፣ የተለያየ ቋንቋ ልምዱ ቢኖረን እንዲሁም የተለያየ ሙያ ቢኖረን ለእኛ ጠቃሚ ነው። እኔ ተዝ በፊት ነበር መማሪያ አለብኝ ብዬ አስባለሁ። አሁንም አልመሸም፣ እንግዲህ ተዝ በኋላም ቶሎ ተምሬ ነገሮቹን አውቃለሁ ብዬ ተስፋ አደርጋለሁ። ብቻ በአጠቃላይ ውሉ ይሄ እንደዚህ ነበረ። በነገራችን ላይ መኪና መንዳት በራሱ በጣም ያስደስታል፣ ያስፈራልም። ስትለምዱት በጣም ያስፈራልም ያስደስታልም። ተረጋግቶ ቀስ ብሎ የሚያስረዳችሁ ሰው ታለ ደግሞ በጣም ነው ደስ የሚለው ማለት ነው። የሆነ የማይቆጣችሁና ቶሎ ቶሎ እንትን የማይላችሁ ሰው ተሆነ ልምዱን በአጭር ቀን ቶሎ ትወስዳላችሁ እና አሪፍ ነው። ብቻ እግዚአብሔር ይመስገን ውሎት ይህን ይመስላል። በዛም በዝም እያልን እያየን በደንብ ልምዱን እየወሰድን ነው። የዋል ነው ሰፈር ሰፈሩን። ዛሬ እንግዲህ በደንብ አሪፍ አድርጌ ልቀርጽ ነበር ሀሳቤ፣ ያው መኪና የሚከራይ ሰው ስለደወለልኝ ቶሎ መኪናዋ ሄዳለች። በቀጣይ ቪዲዮ ሙያዬስ እኔ የተማርኩት ትምህርት ምን ላይ ደረሰ፣ እውቀትስ ምን ያክል ወሰድኩኝ የሚለውን እና መኪና እየነዳው ራሴ አሪፍ አድርጌ ቪዲዮ ቀርጻለውኝ ማለት ነው። ዛሬ እንግዲህ ችኩል ችኩል ያለ ቪዲዮ ነው የቀረጽኩት ምክንያቱም መኪናዋ ቶሎ ስለሄደች እና ቪዲዮዬን እንደምትወዱትና ደስታዬም ደስታ እንደሆነባችሁ ምንም ጥርጥር የለውም እና ወዳችኋለሁ ውድ ቤተሰቦቼ። የምታረጉልኝ ድጋፍ፣ ስለምታበረታቱ፣ ተጎኔ ስለምትቆሙ፣ ሁሉንም ነገር ያረጋችሁልኝ ኩላ ወዳችኋለሁኝ። ያው እግዚአብሔር አክብራችሁ ሁላችሁንም ህልማችሁን ፈጣሪ እያሳካላችሁ ነው ምለው እና ህልሜ፣ እኔ እንግዲህ ትንሽ ትንሽ እየተሳካ ይመስለኛል። ብቻ ደስ ብሎኛል። እግዚአብሔር ተመሰገነ ይሁን። እዚ ጋ እያየሁ ነበረ፣ እንድት እንደት እንደሚባል አሪፍ ነበር ብሎ እንግዲህ፣ መኪና እንደሚከራይ ሰው አስረክቢያት መጥቻለሁ። ያው ለአንድ ቀንም መከራየት ስለሚችል አስረክቢያት መጥቻለሁ። እኔንም እንግዲህ መንጃ ፈቃድ ቶሎ አውጥቼ እራሴም ለመንዳት እሞክራለሁኝ እና መንጃ ፈቃድም እንጀምር ያለው ለማመድ እና ይህ ይመስላል። ያለው ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በደንብ አበራሪ ወዳችኋለውኝ። ዩቲቤን ግን ቶሎ ቶሎ እንዳድግ ሁላችሁም ቪዲዮ ለተው ሰዎች ሰብስክራይብ አድርጉ። እና መኪና እንደምትወዳት ምንም ጥርጥር የለውም። በቀጣይ ደግሞ አንዳንድ ነገር እያደረግ ያችኋለውኝ። በደንብ እውቀቱን እየንትንላሁኝ እየለመድኩት መጣ። አሳያችኋለሁ። አሁን የዛሬ ውሏችን ይህንን ይመስል ነበረ። ላይክ ሸር ሰብስክራይብ እያረጋችሁ አብራችሁ ደ በቃ ድዶ እስከምንገናኝ ቻው።